በደንብ አድርጋ እንደውም ብቀጠቅጠው ራሱ ዳኔን ደስታውን አልችልም እና የገረመኝ ፓርት እና ደግሞ መጀመሪያ ላይ ያልተረዳሁበት ፓርት ነበረ እውነት ለመናገር እሱም ደግሞ የዳኔ ጓደኛ ዳጊ ማለት ነው ዳጊ ተነስቶ እረሙን ሲደበድበው ለምን ብዬ ነበር ለምን እንዴት እንደዛ ያደርጋል ምን አገባው እንዴ ለካ እሱ ትልቅ ቂም በቀል አለበት በብሩኬ። ኬም ማለት እኔ ታውቂ፣ ቤተሰብ እኔ እኮ አላውቅም፣ አልሰማሁም፣ አላየሁም። የሚገርማችሁ ነገር ኮሜንት ላይ ነው እንግዲህ የተወሰናችሁ ልጆች መታችሁ ማዝዬ፣ እሱ እኮ ቂም ይዞ ነው በብሩኬ። ብሩኬን መበቀል ይፈልጋል። በዛ ላይ ደግሞ የእንተና ፍቅረኛ የኤፋ እኔ እኮ አላየሁም ቤተሰብ፣ ይሄን ሁሉ ጉዴታ አይቼ የኤፋን ፍቅረኛ ደ ይፈልጋት ነበረ፣ እና ብሩኬ እዛ ገብቶ ተናግሮታል አሉና፣ በዛ የተነሳ እንግዲህ ትናንትና ያሳየው ሪያክሽን ለዛ ነው። ጉድ እኮ ነው እናንተ። እኔ እኮ ሄዶ እንደ ጭቃ ሲከመርበት የጭቃ ታቃላችሁ፣ ጭቃ ቤት ሲመረግ ልክ እንደዛ ሄዶ ረሙ ላይ ሲወጣበት እኮ እንዲ፣ ምን ሆነ ነው ልጁን ያልኩት። አወጣጡ ግን አይታችኋል ቤተሰብ። ግን ነውር ነው፣ ብልግና ነው፣ በጣም ባለጌ ነው። ትልቅ ሰው ነው አደለ? እንደ ህፃን ልጅ አይደለም፣ ተነጋግሮ ተመካክሮ ነገሩን እንደመፍታት አሁን ለዳኒ ተደርቦ ወይንም ደግሞ ብሩኬን ለመበቀል ብሎ ያልሆነ ነገር ውስጥ መግባት ምን ይሉታል? ያስተንከሲስ ያተንከሲስ፣ የዳኒ ጓደኛ የቀጫጫው ማለት ነው። እሱ ራሱ የሆነ የሚሽለጠለጠው ነገር ሽልጥልጥ እሱማ ቆይ እንደው ሚያች የብሩኬ ዘመድ ባለፈው አቃጥላጥለዋለች ጥለዋለች በጥፊ ድጋሚ እንደው በጥፊ ወለወለች። ምን አይነት ጉርና። ለካ እነሱ ተሰብስበው አቅደውበት ተደራጅተው ነው የመጡት። እናንተ አይ፣ ሀይምዬ ሀይምዬ፣ የእኔ ቆንጆ እንደው አርፈሽ ብትቀመጭ፣ እኔ ይቅርብሽ ነው የምለው። እኔ ውድ ከዚህ ልጅ ጋር ይቅርብሽ። ይሄ ልጅ የሚያመጣው ጦስ እሳት ውስጥ ነው የሚከትሽ። ሃይምዬ በቃ ትሂጂ ይቅርብሽ። ይሄ ልጅ ምኑም ምኑም አይጥምም። አሁን ትናንትና በተደረገው ድብድብ ላይ ጭንቅላትሽን ስ ቢሉ እጅሽ ግን ደህና ነው። እጇን ራሱ እኮ ሳይመቷት አይቀርም እዛ ሲገላገሉ ምናምን ማለት ነው። እጇ ራሱ ሳይመታ አይቀርም እያሻሸች ነበረ። እኔ እንደው ከዚህ ነገር ውስጥ ማን የሚያወጣት ይችል ልጅ የሚያወጣት ማን? ለነገሩ ምን ዘመድ አዝማድ፣ ወንድም ቅብር ጥሶ የሚባሉት ራስ ወዳር ናቸው። ለራሳቸው ነው ሁሉም የሚሮጡት። ጓደኛስ ማና ያለው ጓደኛም የለም። ጓደኛም ሁሉም ጥቅመኛ ነው። ለጥቅሞ ብቻ ነው እቂጥ ቂጧ የሚሉት ማለት ነው። እና ሀይምዬ አስበሽበት፣ ወደ ራስሽ ተመልሰሽ ማለት ነው። ለትንሽ ጊዜ ብትቀመጪ ጥሩ ነው ብዬ አስባለሁ። ዳኒ የሚያደርገው ድርጊት ምኑ ምኑም አይጥምም። የትናንትናውን ቪዲዮ እርግጠኛ ነኝ ከወጣሽ በኋላ ከተለቀቀ በኋላ ታይዋለሽ ብዬ አስባለሁ። ኦልሬዲ እሱ በቃ እጁ አስገብቻታለሁ የሚል ነገር ነው ያለው። እጅ አስገብቻታለሁ ከዚህ በኋላ ነነቃትልም ወይ ባሏን ጎዳ ብላ እንትኗን በእንጨት ወጋችሁ ይላሉ እናንተ እኔ ብሩኬ ትናንትና ከጓደኛው ጋር መጥቶ ነበር፣ ከሚሽታ ጋር ማለት ነው። እና የተናገራቸው ነገሮች ማለት ነው አንጀታችሁን ነው የሚበሉት። የእውነት ነው የምላችሁ። እኔ ትዕግስቱን ይስጥ ከዚህ በላይ ነው የምለው። ብሩኬ ትዕግስቱን ይስጥ። ከእነዚህ ጋር ራሱ ሄደህ መልስ እንዳትሰጣጥ። እነሱ ተደራይተው ነው የመጡት። ይሄማ ዳጊ የሚባል እላይ ላይ ነው የሚወጣው። ነብር እኮ የሆነው ነብር፣ ኧረ ሴጣን እንጂ የሆነው ትናንትና። አሁን አንተን ከሆነ እሱ የሚፈልገው፣ ከአንተ ጋር ከሆነ ችግሩ ከባድ ነው ዳኒም እንደምታዩት እሱን ይፈልጋል ማጥቃት። ይሄም ደግሞ ከተጨመረ፣ ያ ምን ሽላሊት አለ ጓደኛቸው ስሙን ቄስ የጥራውና ይቀጫጫው ማለት ነው መላጣው። ተደራጅተዋል እነዚህ ልጆች። ብሩኬ ራስህን ጠብቅ፣ ራስህን ጠብቅ። ፈጽሞ ማግኘት የለብህም እነዚህ ልጆች ቀይ፣ ራስህን ህይወት ኖር። ዛሬ እንደውም ኢንስታግራም ላይ ፖስት ያደረገው ነገር አለ፣ በሰባራ ብርጭቆ፣ የተሰበረ ብርጭቆ ላይ ውሃ ስታፈሱበት፣ ውሃ ስታረጉበት ውሃው ይወርዳል ማለት ነው። አያቸዋ ምን ማለት እንደሆነ፣ የተሰበረ ብርጭቆ ላይ ውሃ ስታደርጉበት ይወርዳል። አይዘውማ፣ ተሰብሯል። የተሰበረ ነገር ምንም ብትሉት ማለት ነው አይጠገንም፣ አይዝም ውሃን ማለት ነው። እና አንተ በጣም ጠንካራ ነህ፣ ጎበዝ ልጅ ነህ፣ አስተዋይ ነህ፣ ጨዋ ነህ፣ ጨዋ። በቃ ሁሉም ሰው የሚመሰክርልህ ማለት ነው። አፍላፊ እንዳትነጋገር ከነዚህ ጋር። በጣም ባለጌዎች ናቸው። በነገራችን ላይ እኔ ሐይሚ የምትወጣበትን መንገድ ደግሞ ፈልጎና አስወጧት ከዚህ ግሮፕ ካለችበት ነገር። ሐይሚ ልትነቃ አልቻለችም በነገራችን ላይ። ይሄ አሁን ሰርፕራይዝ ሊያደርጋት ነው ምናምን። ኦኬ ከሰርፕራይዙ ጀርባ የሚናገረውን ነገር ግን አይታችሁታል? ቤተሰብ፣ ለእሷ የሚጠቅም አይደለም የሚጎዳ እንጂ። ኦኬ ተስማምታ ከሆነ እሷም እሱ የሚለውን ነገር ከተስማማች ችግር የለም ትቀጥል፣ መብቷ ነው ማለት ነው። ግን እሷ ሳትስማማ፣ እሷ በማታውቀው መንገድ ይሄን ሁሉ ነገር የሚያደርግ ከሆነ ምን ውስጥ እንደሚከታት ማሰብ አለባችሁ። እነዚህ የለየላቸው ዱርዬዎች ናቸው። ዱርዬዎች መሳደብ አይደለም። አሁን ቤተሰብ አሁን ሐይሚ የሆነ ነገር ሆነች ብትባል ግን ማለት እውነት እንደው አሁን ምንም ነገር ስላልደረሰባት እንጂ ማለት ነው ሐይሚ ይሆን አይበል አይበለውና የሆነ ነገር ሐይሚ ደረሰባት ቢባል እንደው እሰይ የታባቷ ይገባታል ትላላችሁ አትሉም? እውነት ነው የምላችሁ። እኔ ሁላችሁም የምትናገሩት የምትሳደቡት ከአንገት በላይ ነው። አይ በለውና የሆነ ነገር ቢደርስባት ትጸጸታላችሁ። በጣም ነው የምትጸጸቱት። እና የሰው ልጅ ወድቆ ወይንም ደግሞ አዝኖ ከተጎዳ በኋላ አይደለም ከጎኑ መሆን ያለብን አሁን ላይ ነው። አሁን ላይ እንድትስተካከል፣ እንድትመለስ ወደ እኔ ወደ ብሩኬ የተመለሽ ሳይሆን ወደ ራስሽ ተመለሽ ነው የምላት። ምክንያቱም ዳኒ እያደረገ ያለው ነገር ጥሩ አይደለም። ሶሲ ትክክል ናት። ትናንትና ያደረገችው ነገር ትክክል ናት። አልፈርድም በሶሲ አሁን ላይ እኔ እንዴ የወረወረችው ነገር ሐይሚ ላይ ቢያርፍ ሶሲ ጥፋተኛ ናት ልትባል ነው? አትባልም። እና ይሄ ልጅ የሚያመጣው ጥስ ማለት ነው ለራሷም ነው የሚተርፈው። እና መጠንቀቅ አለባት ማሰብ አለባት። ወደ ራሷ ትመለስ ነው የምለው እኔ በቃ ከባድ ነው ቤተሰብ እንደዚህ አይነት ነገር እንዴ እነሱ ግብዳ ግብዳ የሚያካክሉ ናቸው። እናንተ ግብዳ ግብዳ የሚያካክሉ የተሰበሰቡት። እረሙ በጣም ነው የማመሰግነው። እረሙ እውነት አስተዋይነክ ለሴት ልጅ ክብር አለህ ብዬ ነው የማስበው። ትልቅ ክብር ይሄማ። ኩርንችት በሶሲ ላይ ተጠቅሞ እንደፈለገ ሆኖ ዛሬ ላይ ግልብጥ ብሎ ደግሞ ወደ ሀይሚ ይመታዋል ማለት ነው። ይሄን ነው የምትደግፉት እናንተ ይሄንን ነው አይዞህ የምትሉት እናንተ። ራሱ ከሃዲ ናችሁ እኮ ወደፊት እናንተ ራሱ በምትይዟት ሴት ላይ በህይወቷ ላይ ነው የምትጫወቱት። እንደዚህ አይነት ወንዶች አስመሳዮች ብቻ ያለው ነገር ግን በጣም የሚደብር ነው። ትናንትና ያየሁት እኔ የሳኩበትም የተደሰስኩበትም ደግሞ የእኔ ቆንጆ ይላል እኮ እናንተ፣ የማያፍር ማለት ነው የእኔ ቆንጆ ሀይሚዬ የእኔ አስር ጊዜ እንዴ ከአስር በላይ የሆንም እንደ ኔ ቆንጆ ኔ ቆንጆ ሲል እሷ ምን እንድትናገር ራሱ እድል አልሰጣትም። ቆይ የምናገረው ነገር አለ ምናምን ስትል ኖ ኖ ኖ ኖ ከዚህ በኋላ ከካሜራ ጀርባ ትናገር ያለሽ ያላት እድል አልሰጣትም። እንዴት እንደሚጨቁናት ራሱ አይታችሁ ከሆነ ሐይሚን። ስለዚህ ይሄ ልጅ እያደረገ ያለው ነገር ከባድ ነው ዳኔ እኔ ሌላ ነገር ቦታ ሌላ ነገር እንዳያደርጓትም እፈራለሁ። ሌላ ነገር ምናቸው ይታመናል። እነዚህ ብሩኬ ካልደረሱበት አይደርስም። ከዚህ በኋላ ንቆ ከተዋቸው ብሩኬ ምንም አይሆንም። በነገራችን ላይ ምንም አይሆን ምንም አይሆን ከጎኑ ነን ደሞኛ እስኪ አንድ እስኪ ሄዶ እስኪ ጫፉን ይንኩት ጫፉን እስኪ ይንኩት። ከብሩኬ ጎን ነን ሁላችንም ብንሆን ከእውነት ማለት ነው። እውነት አለው ብሩኬ ጋ ብሩኬ የቅርታ ሰው ነው። እኔ እኔ አላውቅም ብቻ ምን እንደምላችሁ ማለት ነው ቤተሰብ ለማንኛውም እስኪ እናያለን፣ እናያለን እያየን እንፈርዳለን ማለት ነው። ዳኔ ግን የስራውን ይስጠው። በጣም የሆነ በቃ የወረደ ነው ብዬ ነው የማስበው እኔ ለስሙ ግን እኔ እንዲህ ነኝ እንዲህ ነኝ እንዲህ ነኝ እንዲህ ነኝ ይላል። በቃ ጉራ ጉራ ብቻ ጉራ ብቻ። ሶስት መቶ ኬሰት ገቢ እዚኛ ወንበር ላይ አንቺን የዚኛ ወንበር ላይ ከዛ ደግሞ ቤተሰብ አፍርተ አቤት እቅድ እቅድ አቤት እቅድ፣ ደስ ይላል። ዳ ምኞት አይከለከልም፣ ምኞት አይከለከልም። ብዙ ነገር እንመኛለን። እንዲህ አድርጌ እንዲህ ሆኜ እዚህ ቦታ ደርሺ አግብቺ። አንድ የአጎቴ ልጅ ምን አለ መሰላችሁ ሕፃን ሆኖ አዲሱ ይባላል እና አዲሱ ስታድግ ምንድን ነው ፍላጎትህ ተባል። ውይ አለ እኔ አለ እያ እያ ነው የሚላት እናቱ። እያ እኔ ሳድግ አለ መኪና ገዝቼ ልጆቼን በመኪና ሙሉ ሞልቼ ነው የማመጣልሽ አላት እና ባለፈው አሁን ትልቅ ሆኖ ምናምን ስራ እየሰራ አሪፍ ስራና አዴ እንዴት ነው ምናምን ስለው ማለት ነው መኪና ያው የሱ ሳይሆን ተቀጥሮ ቻይናዎች ጋር የሚሰራው እና ከባድ መኪና ነው የሚነዳው። ከዛ አዴ እንዴት ነው እቅድ እየተሳካ ነው እንዲያልኩት አሁን፣ ወደፊት ግን ይሳካል፣ ትንሽ ይቀረኛል አለ ማለት ነው። እና ዳኔ ያው እቅድ እኛ አንከለክልህም፣ ማቀድ ችግር የለም ይሳካለው የሚለው ነው። እንዳወራህ እንዳትቀር። እና ውዶች ዬ ማረችዬ ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለው፣ አከብራችኋለው። ፍቅር፣ ጤና፣ ሰላም ይስጠን።